ነብዩ ብራም ት ላ ውሸት በመቀጣጠፍ ቀድ ደሉ መንገድን በእርግጥ ሳቱ ወማካኑ ሙህተዲን የተቀኑ የተመሩም አልሆኑም፣ ይላል። ወሁወ አለዚ እሱ ነ አላህ ብሎ ማለት አንሻአ የቀሰቀሰ የፈጠረ

ጤፍ ስንዴ ገብስ አጃ በቆሎ ማሽላ ኢን ሙኽተሊፋን ኡኩልሁ ፍራፍሬዎቹ የሚሰጠው ፍሬ አዝመራው ፍሬው የተለያየ ሲሆን ወዘይቱነ የዘይቱንንም ዛፍ የወይራ ዛፍን ያበቀለ ነው ወሩማነ ሩማንንም ሙተሻቢሃን ቅጠሎቻቸው ተመሳሳይ የሆኑ ወገይረ ሙተሻቢሄን ፍሬዎቻቸው ተመሳሳይ ያልሆኑትን የፈጠረ ነው። አላ ኩሉ ብሉ ሚን ሰመሪሂ ከፍራፍሬዎቻቸው ብሉ። ኢዛ አስመረ ያ የፍሬ ዛፍ ባፈራ ጊዜ ወአቱ ሐቀሁ ሐቁንም ስጡ ዘካን ስጡ። የውመ ሐሳዲሂ እሱ ሲሰበሰብ በሚታጨድ በሚመረት እለት ወላ ቱስሪፉ ስትበሉም ስትሰጡም አታባክኑ።

እንደ በግ እንዲ እንዲ ያሉትን ደግሞ አላህ ፈጠረ ኩሉ ብሉ ሚማ ረዘቀኩም ላህ አላህ ከለገሳችሁ ካጎናጸፋችሁ ብሉ ወላ ተተቢዑ ክጡዋት ሸይጣኒ እነኚህ የጣውታት ናቸው እነኚህ በሴቶቻችን ላይ እርም ናቸው እነኚህ እያላችሁ የሰይጣናትን መንገድ አትከተሉ